ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች፣ ያላችሁበት የአለም ዳርቻ ሰላማችሁ ይዛል ብያለሁ። ሁላችሁም ይህን ቻናል ስትከታተሉ ላይክና ሽር ሰብስክራይብ እያደረጋችሁ አበረታቶኝ፣ ዛሬ በግማሽ ደስ ብሎኛል፣ በግማሽ ደግሞ ከፍቶኛል። ያው የከፋኝ ሲሆን ደስ ያለኝን ነው የምነግራችሁ። በመጀመሪያ እስከመጨረሻው አይታችሁ ላይክ እና ሽር ሰብስክራይብ የማታደርጉ ሰዎች ግን ምን አስባችሁ ነው? የእንስሳው ለነብርሽና ለነሩ ታይ ሁለት ሺ ሶስት ሺ ወርቅ ይገዛል። ለእኔ ላይክ እና ሰብስክራይብ ማታረብ ለምንድን ምንድን ነው? ለዋነኛውም ሁልጊዜም እንደምለው ሁላችሁም በያላችሁበት ያለምዳርቻ ሰላማችሁ ይብዛል ብያለውኝ። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። የሀገራችንን ሰላምና ፍቅር ፈጣሪ ይመልስልን። እውነት ለመናገር ሀገራችን ሁል ጊዜ ቀን በቀን ከቀን ወደ ቀን እየባሰ የመጣ ሀዘን ውስጥ እየገባች ነው ያለችው። ትንሽ አሳዝናል። ዛሬም እንግዲህ ብዙ ያጣናቸው ወገኖቻችን አሉ። ከትልልቅ ጀግኖች ጀምሮ ብዙ ወንድሞቻችን እህቶቻችን አጥተናል። እንዲሁም ደግሞ ከሶስት አመት ህፃን እስከ ትልቅ ሽማግሌና አረጋውያን ድረስ እስር ቤት የገቡበት ሁኔታ አለ፣ በአማራ ክልል ማለት ነው። ብቻ ያስጠላል። ሀገራችን ላይ ሞት በስቷል፣ ሀገራችን ላይ ስቃይ በስቷል። ፈጣሪ በቃ ይበላል። ዛሬን ግን የመጣሁት ለዚህ እንላዋራ ሳይሆን፣ በመጀመሪያ ሁላችሁም ቪዲዮ ተሰራ በማየት ላይክ በማድረግ እንዲሁም ደግሞ ኮሜንት፣ ሰብስክራይብ በማድረግ ላይቭም ስገባ እንደዚሁ ከጎን የነበራችሁት ወንድሞች በጣም አመሰግናለሁኝ። እናንተን ላመሰግን የመጣሁት እንደውም ደግሞ እዚህ አብራኛ አንድ ሽንት ቤት የምታጥብ ልጅ አለች። ስሟ ሉሉ ይመስለኛል። ሉሉ ሽፋው እንደዛ አካባቢ ነው ስሟ። የቅርታ እራሳቸው ነው ስሟል። እሷ ሴትዮን ያው እንግዲህ ሴትዮ ለመበለ እንኳን አልደረሰችም። ገና አልወለደችም። ከኔ እኩል አልሆነችም። ግን ቢሆንም ያው ወይዘሮ ስለሆነች እሷን ነው አንዳንድ ቦታ ላይ ሲሄዱባት አይቻለሁኝ። እኔም ልሄድባት ብዬ ነው። ለማንኛውም ዛሬ ዩቲዩቤ ሞኔታይዝ ሆኗል። ከዛ ደግሞ ዶላር ተሰጠኝ። እናንተ ዶላር ተሰጠኝ እኮ በዛ አጋጣሚ ደስ ብሎኛል። እና ብዙዎቻቸው ምንድን ነው የምትሉ ላይቭም ላይ ሲሆን እንዲሁም ደግሞ ኮሜንት ላይ ዩትዩብ አከፋፈት አሳየን፣ ዩትዩብ አከፋፈት አስተምሪ ነምቱ ብዙዎች አላችሁ ወይ አንደኛ ዩትዩብ አከፋፈት አልችልበትም ሆነ ለመናገር ማለት ዩትዩብ እያያችሁ መክፈት ቀላል ነው። በተለይ እንግሊዝኛ መጽሐፍ የምትችሉ እንግሊዘኛ አንብባችሁ መትርጉም የምትችሉ ቀላል ነው። እኔ ግን እንግሊዘኛ ትርጉም ትንሽ ስለምቸገር እንዲሁም ደግሞ እንግሊዘኛ መጽሐፍ ስለማችል ስለማልችል ስፒሊንጎቹን እያየው ካልሆነ አገጣጥሜ መጻፍ አልችልም። ስለዚህ እንደዛ ስለሆነ ይከብዳል ማለት ለመጽሐፍ እንደ መጽሐፍ ለማትችሉ ይከብዳል። እንግሊዘኛ መጽሐፍ ማንበብ የምትችሉ ግን በጣም ቀላል ነው፣ ዩትዩብ ማለት ነው። አንደኛ ሁሉም ሰው ዩትዩብ ላይ በተለይ አቦጊዳ እና አንድ ወንድማችን አለ፣ እነሱን እያያችሁ ካከፈታችሁ ቀላል ነው፣ በጣም ቀላል ነው። ስለዚህ ዋናው ማንበብ መቻላችሁ ነው። እንግሊዝኛ ማንበብ መቻላችሁ፣ መጻፍ መቻላችሁ ነው። ስለዚህ ለምሳሌ ጎግል ክሮም ላይ ገብታችሁ ለማስተካከል ያንን የምታስተካክሉትን ነገር ዩቲዩብን እያያችሁ ጎግል ክሮም ላይ ሄዳችሁ መጻፍ ያለባችሁ፣ ለምሳሌ ስም መጻፍ ብትፈልጉ ስም መጻፍ የምትችሉ ከሆነ ያ ያ ነገር ቀላል ነው። ስለዚህ በመጀመሪያ ዩትዩብ ለመክፈት ዩትዩብ ላይ እየገባችሁ ዩትዩብ አከፋፈት ብላችሁ ሲሰርች ብታደርጉ እነ አቦጊዳ ይመጣሉ። አሊኮቻ የሚባሉ ወንድሞች አሉ፣ እንዲሁም በጣም ብዙ ቦቶቻችን አሉ። በተለይ አቦጊዳ በደንብ ነው የሚያስረዳው እያስረዳ ነው የሚያሳያችሁ። ስለዚህ እሱን አይታችሁ መክፈት ነው። በጥቅሉ ግን ዩትዩብ መክፈት ብቻ ሳይሆን እኔ ታውቃላችሁ፣ ይሄ ሶስተኛ ቻናሌ ነው። ፎዚ ዩትዩብ ሶስተኛ ቻናሌ ነው። ያው ሁለቱም ቻናሌ አሁን ከዩትዩብ ላይ ወርዱ አይደለም ግን የመጀመሪያው ቻናሌ መቁጠር ጀምሮ በጣም ብዙ ብር መቁጠር ጀምሮ፣ ግን ወደ አካውንት ለመላክ ወይም ደግሞ ዩትዩብ ካምፓኒ አካውንት ላይ ለመላክ የተወሰነ ስለሚቀረው አልከፈለኝም እንጂ ዶላር እየቆጠረ ወደ ሰላሳ ሀያ ዘጠኝ አካባቢ ዶላር እንዳለው ነው በተደጋጋሚ ስተ ተሰራ ስለነበረ፣ ዩትዩብ መክፈቱ ብቻ ሳይሆን የዩትዩብ ሕግና ደንቡን ማወቅ መቻል አለብን። ስለዚህ የዩትዩብ ሕግና ደንቡን ካወቃችሁት ቀላል ነው ዩትዩብ አንደኛ የምትሰሩትን አይዲያ መምረጥ። እርግጥ አረብ ሀገር ላይ ሆኖ ዩቲዩብ መስረት በጣም ከባድ ነው፣ ይከብዳል። አይዲያ ታጣላችሁ፣ በዛ ላይ ደግሞ እይታ ስለማይኖራችሁ ተስፋ ተቆርጣላችሁ። ሰርታችሁ እንደዛ አረብ ቤት ተሸማቃችሁ ሰዎች መጡ ቤት ተጠራ እንደምትገባብኝ የተለያየ ነገር ብላችሁ ሰርታችሁ አልታይ ሲል ደግሞ ትንሽ ያው ሞራል ይነካል። ግን ቢሆንም ደግሞ እዚህ ሀገር ላይ ሆነን ባይከፍለን እንኳ ሀገር ገብተን ስንሰራበት ይከፍለናል። ያን ተስፋ ይዘን ነው አብዛኞቻችን የምንሰራው፣ ሀገር ገብተን ይከፍለናል ብለን ስለምናስብ ነው። እና እህቶቼ ወንድሞቼ፣ ዩትዩብ መክፈት አንደኛ ከዩትዩብ ላይ እያያችሁ መክፈት ትችላላችሁ። ይህን ሰሞን እንደውም ሉሉ ዩትዩብ ጀምራለች። ስለ ዩትዩብ አከፋፈት፣ እንዴት እንዲመክፈት እንዳለባችሁ፣ እንዴት ማድረግ እንዳለባችሁ ጀምራለች። እሷንም እያያችሁ ከእሷ በተሻለ ደግሞ በደንብ አብራርቶ በደንብ ተንትኖ እሷም ከሱ እያየች ነው። በነገራችን ላይ እንደዚህ እንትን ያለችው አሁን የብዙ ውቶችን ቻናል የከፈተችው እሷ ናት። የእኔንም ይሄን ከአንድ ሶስት የከፈተችው እሷ ናት። ሞኒም ሲሆን የምትሞላው እሷ ናት። ስለዚህ የብዙ ውቶችንም ቻናል ሞልታለች። በዚሁ አጋጣሚ መሙላት የቸገራችሁ ውቶችም ችግር የለውም እሷ ታስተካክልላችኋለች። የመስተካከል የሚፈልግ ቻናል ካላችሁ በተለይ ሰዓት ሞልታችሁ ሰብስክራይብ ሞልታችሁ ይሄ ይሄ ነገር መሙላት ቸግሯችሁ የተቀመጣችሁ ካላችሁ በዚሁ አጋጣሚ ትሞላለች፣ ታግዛችኋለች። ስለዚህ እናንተ ዩቲዩብ ስትከፍቱ መጀመሪያ ለመክፈት ስታስቡ አንደኛ ዩቲዩብ በራሱ ቶቶሎ መስራት ያስፈልጋል። ቪዲዮ መልቀቅ አለባችሁ። ኢትዮጵያ ያሉት አሁን በሳምንት አንድ ጊዜ ወይም በሳምንት ሁለት ጊዜ የሚለቁት ቪዲዮቸው ስለሚታይ ቀን በቀን እንደ አዲስ አዲስ ሰው ስለሚያየው ችግር የለውም ቪዲዮአቸውን ቀን በቀን ሰው እየገባ ስለሚያዩ ሳምንቱን አስራ አምስት ቀን ቢቀመጡም እነሱ ቻናላቸው መንት ስለሆነ ቫይራል የወጣ ወይም ደግሞ ብዙ እይታ ብዙ ተመልካች ስላላቸው በመቶ ሺ በሁለት መቶ ሺ ስለሆነ የሚታይላቸው እነሱ በሳምንት አንድ ዚ የሚልቀቁ በሳምንት ሁለት ዚ የሚልቀቁ ችግር የለውም። እኛ አረብ አገር ያለነው ያለ ነው፣ ግን ብዛት በሚባል ደረጃ ታይ ከተባለ ሁለት መቶ መቶ ነው። ስለዚህ ይሄ ደግሞ ቀን በቀን ዩትዩብም እንዲያስተዋውቅልን፣ ሰውም እንዳይረሳን፣ እይታችንም እንዳይቀዘቅዝ ቀን በቀን አንዳንድ ቪዲዮ መስራት ግድ ነው ማለት ነው። ስለዚህ ያንን ለመስራት ደግሞ አብዛኞቻችን ከኔ ጀምሮ እኔም አሁን ነው የተማርኩት በተደጋጋሚ ሲቀጣኝ ነው ያወቅኩት እንጂ አብዛኞቻችን በሰው ቪዲዮ እንሰራለን፣ በሰው ፎቶ እንሰራለን፣ በሰው አይዲያ እንሰራለን፣ የሰው ቪዲዮ ተንት እኛ ላይ እንለቃለን። ያያ ነገር ዋጋ ያስከፍላል። ምን ብትወዷቸው ምን የፈለጋችሁ ብትቀርቧቸው እና ብታምናቸው የእነሱን ቪዲዮ አውረዳችሁ፣ እናንተ ላይ ጫናችሁ ማለት እነሱ ክስ ከከሰሷችሁ የዩቱቡ እራሱ የሚከሳችሁ ክስ ችግር የለውም። ግን ሰው የሚከሳችሁ ክስ አደጋ ነው። ምክንያቱም ያ ሰው ምህረት ጠይቃችሁት። እኔ አሁን ሁለቱም ቻናሌ ሲዘጋ በሰው ክስ ነው። ስለዚህ ያኛውን ቻናሌን በጣም ትልልቅ ሚዲያዎች ናቸው እኔን እዚህ ካረብ ቤት ቁጭ ብዬ የማወራን ሴት መጥተው እንደዚህ ሪፖርት ያደረጉብኛል ይከሱኛል ብዬ አስቤ በጭንቅላ ያላሰብኩትም እንዲሁም ልሉ ታይ ግድ የለሽ አትጫኝ እያለችኝ አረ አና ክርያት አለው ልጅቷን ችግር የለውም አታዘጋብኝም ብዬ ነበረ ቪዲዮ ሊጫንኩት ማለት ነው። ግን ወዲያው ነው በሀያ አራት ሰዓት ሳይሞላው ነው ቪዲዮውንም ያስጠፋችብኝ አካውንቴንም ለሶስት ወር ያህል ቅጣት እንዲቀጣ ያደረገችኝ ከዛ ዋርኒንጉ እንዲቀመጥ ያደረገችብኝ ማለት ነው ማመልከቻ ባስገባ እንኳ ማመልከቻዬን ልትቀበለኝ አልቻለችም። ስለዚህ ሰው ክፉ ነው፣ በተለየኛ ሰው ምቀኛ ነው፣ ክፉ ነው እና ምን ትልልቅ ሚዲያዎች ቢሆኑ እና አሁን ለምሳሌ ብዙዎቻችን የምናስበው እነሱ ትልልቅ ሚዲያዎች ስለሆኑ እኛን ብዙም አይከታተሉንም፣ ብዙም አይ እንትን አይሉንም፣ ጉዳት አያደርሱብንም ብለን ነው የምናስበው። ግን የእኛ ሀበሻ ምቀኛ ስለሆነ የበለጣችኋቸው ወይም ደግሞ በእነሱ ያደጋችሁ ነው ይመስላቸው እና የራሳችሁን እና የራሳችሁን ቪዲዮ ብቻ አንደኛ ዩቲዩብ ርዕስ ስትጽፉ እኔ አሁን የባለፈው ሙሉ ዩቲዩብ ለሶስት ወር የቀጣኝ አንድ ጊዜ አለ፣ አንድ ጊዜ ለሁለት ወር፣ አንድ ጊዜ ደግሞ ለስምንት ቀን የቀጣኝ አለ። ለስምንት ቀን የቀጣኝ ምንድን ነበረ? ወንድማችን መሐመድ ዱባይ ሕይወቱ አልፎ የነበረው ወንድማችን ስለ እሱ ሳሬ ዛሬን በድጋሜ ልቧ ተሰበረ ምናምን ብዬ ጽሁፍ ነው የጻፍኩት፣ ርዕስ ማለት ነው። በዛች ርዕስ ነው ዩቲዩብ የዘጋብኝ ለሳምንት ቪዲዮ መልቀቅ አልችልም፣ ላይቭ መግባት አልችልም፣ ሾርት መላክ አልችልም፣ በቃ ምንም ነገር ማድረግ አልችልም። በስምንተኛ ቀን ለቀቀልኝ ማለት ነው። እና እንደዚህ አይነት ጽሁፍም ስትጽፉ ይሄ መጥፎ ቃላቶች፣ ይሄ በጣም ልብ የሚሰብሩ ሰውን የሚያስደነግጡ ጽሁፎች እነዛ እነዛን ነገሮች እንደገና ደግሞ ይሄ ወጣ ያለ የብልግና ስድብ አይነት ጽሁፎችን አታድርጉ። እንዲሁም ደግሞ የራቁት ፎቶ ያለበት የራቁት እንደዚህ ቪዲዮ የእሳት ቁስል ደም ልጆች ሲደባደቡ እንደዛ እንደዚ አይነት ነገሮች ሀርድ ናቸው፣ በጣም ከባድ ናቸው። እነሱን ነገሮች አትልቀቁ። ከዛ በተረፈ ግን ዩቲዩብ ከሰራችሁበት ይከፍላል፣ በደንብ ይከፍላል። ዩቲዩብ ከተሰራበት ከጠነከላችሁበት ጠንግራችሁ ከከፍት ከሰራችሁበት በወር አያሳጣችሁም። የካርድ የቤተሰቦቻችሁን የቡና የጨው አያሳጣችሁም። ስለዚህ እኔም ዛሬ ፖዚቲቭ እንግዲህ ሞኔታይዝ ሆኖልኛል። እውነት ለመናገር ደስ ብሎኛል። እንግዲህ እስኪ ደግሞ መጨረሻው ላይ ሄዶ እንደ ሰው ተከፋይ ሆኜ የማመሰግንበት ቀን እንደሚመጣ ተስፋ አደርጋለሁኝ። የዝቅ ሁሉ ጥረት ደግሞ በዋናነት የእናንተ የተመልካቾች ጥረት ነው። አብዛኞቻችሁ ላይክ የምታደርጉልኝ፣ ሰብስክራይብም ሸሩ የምታደርጉልኝ እንዲሁም ደግሞ የሉሉ የሆነ ነገር ሲመጣ ሜሴጅም ሲመጣብኝ እኔ ለእሷ ነው የማሳየው የሆነ ነገር ሲሆን ብ ለእሷን የማሳየው። ቻናልን ሙሉ ለሙሉ የከፈተችው እሷ ናት እና የጣም የብዙ ህቶችን ቻናል አስተካክላለች። ግን ደግሞ ልክ እንደ እሷ እናንተ ከጎናችሁ ሌላ ሰው እንትን ብላችሁ እንደዚህ የሚከፍትላችሁ ሰው ካለ እጅግ በጣም ታማኝ መሆን አለበት፣ ነፍስያውን ያሸነፈ መሆን አለበት። አሁን ሉሉ የእኔ ቻናል ታዋቂ ከሆነ በኋላ ሞኔታይዝ ከሆነ በኋላ የኔን ቻናል ሙሉ በሙሉ መቆጣጠር ትችላለች፣ እኔንም ማስወጣት ትችላለች። ምክንያቱም ፓስወርዱን ሁሉን ነገር ስለምታውቀው ማለት ነው። እንደዚህ አይነት ነገር ስታስከፍቱ መጠንቀቅ አለባችሁ። ማለት ነገ የዛሬን ሳይሆን ማየት ያለባችሁ የነገ ነገ። ለምሳሌ እናንተ በጣም ተከታይ ኑሯችሁ በጣም ተከፋይ ሆናችሁ በሚሊዮን የምትታዩ ብትሆኑ የዛን ሰዓት ያ የከፈተላችሁ ሰው ምን ያህል ታምኑታላችሁ? ምን ያህልስ አትጠራጠሩትም? የሆነ ነገር የእናንተ ለውጥ የሚያናድጀው ሰው ሊሆን ይችላል ወይም ደግሞ ውይ ትናንትና እኮኔ እንደዚህ ባልከፍትላት ዛሬ እንደዚህ አትሆንም ነበረ። ቅናት፣ የሆነ የመቅናት መንፈስ ያለባቸው ሰዎች ከከፈቱላችሁ ችግር ነው። ስለዚህ በቻላችሁት መጠን ከወዲያችሁን እራሳችሁን ትንብላችሁ፣ ከዚያ ውጭ ያለውን የሚስተካከለውን ነገር ሰው ቢያስተካክልላችሁ። እንደዚህ ደግሞ ታማኝ ሰው ካለ የእናንተ ለውጥ የሚያስደስተው ሰው ካለ ቢከፍትላችሁ ችግር የለውም። ከዛ በኋላ ከተከፈተን በኋላ ደግሞ ከወዲያችሁን መቀየር ትችላላችሁ። ልክ እንደዚህ አሁን የማታምኖት ሰው ከሆነ እኔ አሁን ብቀይር ባቀይር ምንም ችግር የለብኝም። ምክንያቱም እንደውም ከእኔ ይልቅ እሷ ናት አሁን የኔ ዩቱብ እንዲከፍለኝ የኔ ዩቱብ እንዲተዋወቅ የምትፈልገው እሷ ናት። ምክንያቱም አንደኛ ያለሁበትን ሁኔታ ታውቃለች፣ ሁለተኛ እንዲከፈለች ትፈልጋለች። እና እኔ አሁን ኮርት ቀየርኩ አልቀየርኩ ምንም እንትን የሚለኝ ነገር የለም። እናንተ ግን በሰው የምታስከፍቱ ከሆነ ሰው ከሆነ የከፈተላችሁ ቢያንስ ስለ ዩቱብ የሆነ የሆነ ነገር አውቃችሁ ሌላው ነገር ፕሮሰሱ ካለቀ በኋላ ኮዳችሁን ኮዱ ላይ ዩቱብ ጎግል ክሮም ላይ ገብታችሁ ኮድ ሌላ መቀየር እንዲሁም ደግሞ ራሳችሁን እንትን ማለት ትችላላችሁ። ከዚህ ውጭ ግን እኔ ዛሬ ደስ ብሎኛል። የመጀመሪያ አስራ አምስት ዶላር ተሰጥቻለሁ፣ ዶላር ተሰጥቻለሁኝ። ፖዚቲቭ ማኔታይዝ ሆኖልኛል። በቅርቡ ተከፋይ እንደምሆን ተስፋ አደርጋለሁኝ። ብዙዎቻችሁ ስለ ዩቲዩብ ላይቭም ላይ ብዙዎቻችሁ ስለምጠይቆኝ ነው። ዩቲዩብ አከፋፈት ንገሪኝ፣ ዩቲዩብ አከፋፈት እንዴት ነው፣ ዩቲዩብ ለመከፈል ፈልጌ ነበር ክፈችልኝ የምትሉኝ ሁሉ አላችሁ። እኔ የዚህ እውቀቱ የለኝም ከፍታው ሰጡኝ፣ ያው ዝም ብዬ መጥቼ ለፈልፋለሁ እና ግን በጣም ቀላል ነው እንዳልኳችሁ እንግሊዝኛ ማንበብ ከቻላችሁ፣ እንግሊዘኛ አንብባችሁ መተርጎም ከቻላችሁ፣ ተርጉማችሁ መጻፍ ከቻላችሁ በጣም ቀላል ነው። በቃ እንግሊዝኛ ነው ጨዋታው ሌላ ምንም ነገር የለውም። እንደዛ አድርጋችሁ ከዩቲዩብ ላይ እያያችሁ በተለይ አቦ ጊዳ እና አሊኮቻን እያያችሁ ብትከፍቱ አሪፍ ነው። እነሱን እያያችሁ ክፈቱ። ከዛ ውጭ ግን ጠንክራችሁ ስሩ። የከፈታችሁ ጠንክራችሁ ስሩ። ከኔ ተማሩ። የሰው ቪዲዮ አትጫኑ። የሰው ፎቶ አብረሽ እንደዚህ አደረገ እንትና እንደዚህ ከሆነ እንትና እንደዚህ ሰበረ ሰቃለ እያላችሁ አትበሉ። እነዛ ሰዎች አንድ ቀን ሪፖርት ካደረጉባችሁ ሙሉ ቻናላችሁን ሊያስወግዱ ስለሚችሉ ሊዘጋባችሁ ስለሚችል ለፍታችሁ ለፍታችሁ ደግሞ የልፋታችሁን ዋጋ ከንቱ እንዳይቀርብባችሁ በሰው ነገር አትጠቀሙም። በራሳችሁ ነገር አይዲያችሁ፣ ብቻ ለሰው ክፉ ክፉ ነገር የሚያስተላልፍ አይዲያ አታምጡ እንጂ በራሳችሁ ሙድ በራሳችሁ ከራሳችሁ የመጣላችሁን ነገር እንትን እያላችሁ ስሩ። ይሄ ልላችሁ ነው ዛሬ የመጣሁት። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፖዚቲቭን፣ ላይክ እና ሽር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ በጣም አመሰግናለሁ። ሰላምና ፍቅር ምየ ሀገራችንን ሰላሟን ይመልስልን። ህዝባችንንም ሰላምና ፍቅሩን ይስጥልን። እኛንም ሞቶ ከመቅረት ፈጣሪ ይጠብቀን። ሀገራችን ሰላሟን ይመልስልን። የተራበው በልቶ የተጠመቀ እርቱ የምናይ ያድርገን። በግሮቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ከመከፋት ፈጣሪ ይጠብቀን። ስደት ላይ መከፋት በጣም ከባድ ነው። ብቻ ወዳችኋለሁኝ። እስከ መጨረሻው መከታተል ላይክ እና ሻር ሰብስክራይብ እያደረጋችሁ አሁንም አበረታቱኝ። ዛሬ እንግዲህ የኔ ቻናል ሞኒታይዝ የመሆኑ ሚስጥር እናንተ ናችሁ። ወዳችኋለሁ። የሞቤል ሸጋናት ነበርኩኝ ስለነበረን ቆይታችን በጣም እያመሰገንኩኝ መልካም ጊዜ ባይ